የወረዳ አስተዳደሩ የከተማ ግብርና በማስፋፋት ማህበረሰቡን በሌማት ትሩፋት ራሳቸውን ተጠቃሚ እንዲያደርጉ ጥረት እያደረገ ይገኛል። ነዋሪዎቹም ተጠቃሚነታቸውና ወረዳ አስተዳደሩ የሚያደርግላቸውን ድጋፍና ክትትል እንዲህ ሲሉ ይናገራሉ። አበረታታኝ። ለስልጠና ባልወጣ እንዲሰራ ባይፈቅዱልኝ ስራውንም አልሰራም ነበር ማለት ነው። ወረዳውም፣ የከተማ ግብርናውም፣ የአካባቢ የቀጠና ሀላፊዎችም ሁሉም ድጋፍ ስለሰጡኝ ለዚህ በቅቻለሁ። ውሃ በወቅቱ አልነበረም። ነበር አስተዳደሩ ድጋፍ አድርጎልኝ ውሃም ጭምር እዛው በግቢ ውሃ ያለበት አጋጣሚ አለ። እንዲሁም ደግሞ የከተማ ግብርና አስተዳደር ጽሕፈት ቤት ሙሉ እርዳታ የሚያደርጉልኝ እንትን አለ። በመቀጠል ይህን ስራ ችግረኞችም አጋጣሚ ምንም የገሮስ የሚጠጡት የሌላቸው ሲመጡ በነፃ የምሰጥበት አጋጣሚ ታሳቢ አድርጌ እየሰራሁ ነው። የሌማት ትሩፋት እየተጠቀምኩ ነው እንጂ ከእኔ ከቤተሰቦች ያልኩ ለከተማ ግብርና ይረዳኛል በህክምና ለተለያዩ ነገሮች ያግዘኛል።